በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚያዚያ ሁለት ቀን ሲደርስ አንድ ለየት ያለ ገድል ይነበባል። ይኸውም ገጸ ከልብ ወይም የውሻ መልክ እንደነበረው የሚነገርለት የሰማዕቱ የቅዱስ ክርስቶፎሮስ ታሪክ ነው። ይህ መረጃ በቤተ ክርስቲያን ትውፊት ውስጥ ለዘመናት ተጠብቆ የኖረ ቢሆንም፣ በዘመናዊው የአስተሳሰብ መነጽር ሲታይ በርካታ መሠረታዊ ጥያቄዎችን ያስነሳል። የስንክሳሩ ዘገባ ቃል በቃል መወሰድ ያለበት ታሪካዊ ሰነድ ነውን? ወይንስ ጥልቅ ሥነ መለኮታዊና ምሳሌያዊ ትርጉምን በውስጡ የያዘ ፍካራዊ ጽሑፍ ነውን? ከዚህም ባሻገር የታሪክና የቋንቋ ሊቃውንት የሚያቀርቧቸው መላምታዎች ምን ያህል ክብደት አላቸው? ካንገቱ በታች ሰው ካንገቱ በላይ ደግሞ ውሻ የሆነ ቅዱስ በቤተክርስቲያን አለን? ይህንን ጉዳይ ይበልጥ ውስብስብ የሚያደርገው የቅዱስ ክርስቶፎሮስ ታሪክ በኢትዮጵያ ብቻ ለመገኘቱ ነው። ከግሪክ እስከ ሮም፣ ከአርመን እስከ ግብፅ የተለያዩ ታሪካዊ ምንጮች ስለ እርሱ ይናገራሉ። ነገር ግን የሚገርመው እያንዳንዱ ምንጭ የራሱ የሆነ ትርክት፣ የራሱ የሆነ የክርስቶፎሮስ ገጽታ አለው። በዛሬው ጥልቅ ትንታኔያችን ይህንን ውስብስብ ጉዳይ እንመረምራለን። ዓላማችን በአንድ በኩል በእምነት የምንቀበለውን ገድል፣ በሌላ በኩል ደግሞ በምክንያት የሚነሱ ጥያቄዎችን በማገናዘብ ለዚህ ጥንታዊ ታሪክ ሚዛናዊ የሆነ ግንዛቤ ማስጨበጥ ነው። የተለያዩ ምንጮችን እናነጻጽራለን፣ የታሪክ ማስረጃዎችን እንፈትሻለን፣ እንዲሁም የተለያዩ አብያተ ክርስቲያናት ስለዚህ ቅዱስ ያላቸውን የተለያየ ትውፊት በመመርመር ከዚህ አስገራሚ ገድል በስተጀርባ ያለውን እምቅ እውነት ለመረዳት እንሞክራለን። ይህ የቅዱስ ክርስቶፎሮስን ማንነት የምንመረምርበት ልዩ ዝግጅታችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን! የቅዱስ ክርስቶፎሮስን አስደናቂ ማንነት ለመረዳት ጉዟችንን የምንጀምረው ከራሳችን የማንነታችን መሰረት ከሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህያው መዝገብ ከስንክሳሩ ነው። ስንክሳር የብዙ ቅዱሳንን ገድልና የቤተክርስቲያንን ታሪክ ከትውልድ ወደ ትውልድ ያሻገረ የብዙ ቅዱሳንን ታሪክ የያዘ ልዩ መጽሐፍ ነው። እንግዲህ በዚሁ መጽሐፍ የሚያዝያ ወር በገባ በሁለተኛው ቀን ቅድስት ቤተ ክርስቲያናችን ስለ አንድ ግዙፍ ሰማዕት የምትነግረንን እንስማ። ገድሉ የሚጀምረው ከስልጣኔ ብርሃን ርቃ በራሷ ጨለማ ውስጥ ተውጣ በነበረች አንዲት ምድር ላይ ነው። ስሟ ምድረ በላዕተ ሰብ ወይም ሀገረ በላዕተ ሰብ ይባላል። ሰውን የሚበሉ ሰዎች ያሉባት አገር ማለት ነው። ይህ ስም እንዲሁ የወጣ ቅጽል ስም ሳይሆን የቦታውንና የሕዝቡን ማንነት የሚገልጽ አስደንጋጭ እውነታ ነው። በዚህች ምድር የእግዚአብሔር ሕግ የተረሳ፣ የሰው ልጅ ክብር የተገፈፈ፣ የርህራሄና የፍቅር ጽንሰ ሐሳብ ትርጉሙን ያጣበት ዘመን ነበር። ምግብ ፍለጋ እንስሳትን ከማደን ይልቅ እርስ በርሳቸው የሚበላሉ፣ በሰው ሥጋና ደም ሆዳቸውን የሚሞሉ ሕዝቦች ነበሩበት። ይህ ድርጊት በረሃብ የተነሳ የመጣ የሕልውና ጉዳይ ብቻ አልነበረም። ይልቁንም በላያቸው ላይ ሰልጥኖ የነበረው የጨለማው ገዢ ሰባዊ ተፈጥሯቸውን አጥፍቶ እንስሳዊ ባህሪን፣ ከዚያም አልፎ አጋንንታዊ ጭካኔን ያዋረሳቸው መሆኑን ቤተክርስቲያን ታስተምራለች። ሀገረ በላዕተ ሰብ በምድር ላይ የተፈጠረች ሲኦል ነበረች ማለት ይቻላል። በዚህ ጨለማ በዋጣት ምድር ከነዚህ ህዝቦች መካከል አንድ ወጣት ተወለደ። ስሙ ክርስቶፎሮስ ከመባሉ በፊት ማን ተብሎ ይጠራ እንደነበር ገድሉ አይነግረንም። ነገር ግን ከእኩዮቹ ሁሉ በቁመቱ ግዙፍ፣ በጉልበቱም ኃያል እንደነበረ ይናገራል። ጥንካሬውና ግዙፍነቱ በአካባቢው ተወዳዳሪ ያልነበረው ቢሆንም እርሱም እንደ ወገኖቹ በዚያው አረመናዊ ባህልና ህይወት ውስጥ ተውጦ ይኖር ነበር። ስጋዊ ጥንካሬው ምን ያህል እንደሆነ ቢያውቅም መንፈሱ በምን ያህል ጥልቅ ጨለማ ውስጥ እንደታሰረ ግን አላወቀም ነበር። ነገር ግን የፍጥረት ሁሉ ባለቤት የሆነው ልዑል እግዚአብሔር በምሕረቱ ባለጠጋ ነውና የሰው ልጅ በሠራው ኃጢአት እንዲጠፋ አይሻም። ዓለምን ለማዳን ልጁን እንደላከ ዓለምን በወንጌል ብርሃን ያበሩ ዘንድ ደግሞ ሐዋርያቱን መረጠ። ከትንሣኤና ከእርገቱ በኋላ ሐዋርያት ዓለምን በዕጣ ተከፋፍለው ለስብከት ሲበተኑ ይህች አስፈሪ ምድር ለሐዋርያው ለቅዱስ ማቲያስ በዕጣ ደረሰች። እስቲ ይህንን ጊዜ በዓይነ ሕሊናችሁ ሳሉት። ሌሎች ሐዋርያት ወደ ስልጡን ከተሞች ወደ ግሪክ፣ ወደ ሮም፣ ወደ ህንድ ሲሄዱ ለቅዱስ ማቲያስ የደረሰው ተልእኮ ሰውን ወደሚበሉ አረመኔዎች ሀገር መሄድ ነበር። በሰውኛው ሲታሰብ ይህ ራስን ለሞት አሳልፎ መስጠት ነው። ነገር ግን የሐዋርያት ኃይላቸው የራሳቸው ሳይሆን የላካቸው የመንፈስ ቅዱስ ነበርና፣ ቅዱስ ማቲያስ ጸሎትን ታጥቆ በወንጌል ቃል ተመክቶ ወደ ጨለማው ምድር ገባ። ስብከቱ ቀላል አልነበረም ቃሉን የሚሰማ ጆሮ፣ እውነቱን የሚቀበል ልብ ባልነበረበት ምድር፣ የመጀመሪያው ተጋድሎ በህዝቡ ላይ ካደረው ርኩስ መንፈስ ጋር ነበር። በጌታችንና በአምላካችን በኢየሱስ ክርስቶስ ያንን ሰውን ከሰውነቱ ያወጣውን የጭካኔና የደም ጥም ያደረባቸውን አጋንንት በጸሎቱ ኃይል ተጋፈጣቸው። የእግዚአብሔር ቃል ኃይል አለውና የጨለማው ሰራዊት መናወጥ ጀመረ። በዚህ ጊዜ ነበር ያ ግዙፍ ወጣት የሐዋርያውን ቃል የሰማው። ከዚህ በፊት ሰምቶት የማያውቀው ስለ ፍቅር፣ ስለ ምህረት፣ ስለ ንስሐ፣ ስለ ድህነት፣ ስለ መንግሥተ ሰማያት የሚናገር ቃል ነበር። የእግዚአብሔር ቃል በሁለት ወገን ከተሳለ ሰይፍ ይልቅ የሰላ ነውና የክርስቶፎሮስን ልብ ሰንጥቆት ገባ። በላዩ ላይ ያደረው አረመናዊ መንፈስ ሲሸሽና የሕሊናው ብርሃን ሲበራም ተሰማው። የኖረው ሕይወት ምን ያህል የተሳሳተና ጨለማም እንደነበር ተገነዘበ። በቅዱስ ማትያስ እግር ስር ተደፍቶ ስለሚሰብከው አምላክ ይበልጥ እንዲያስተምረው ተማጸነው። የሐዋርያውን ትምህርት በሙሉ ልቡ ተቀብሎ ከቀድሞ ሕይወቱ በንስሐ ተመልሶ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቀ። በጥምቀቱ ውሃ የቀድሞ ማንነቱ ታጥቦ አዲስ ፍጥረት ሆነ። ያ በላዔ ሰብእ የነበረው ሰው አሁን ለባሴ ክርስቶስ፣ ክርስቶስን የለበሰ፣ ክርስቶስን የተሸከመ ክርስቶፎሮስ ተባለ። ለውጡ አስገራሚ ነበር። ያ በግዙፍነቱና በጭካኔው ያስፈራ የነበረ ሰው አሁን በየዋህነቱና በፍቅሩ ሰዎችን መሳብ ጀመረ። የቀድሞ ወገኖቹን ከኖሩበት የጨለማ ሕይወት እንዲወጡ በራሱ ሕይወት ምስክር የሆነ መስበክ ጀመረ። ቃሉ ኃይል ነበረው፣ ምክንያቱም እርሱ ራሱ የዚያ ቃል ሕያው ማስረጃ ነበርና። ብዙዎች በእርሱ ስብከት አምነው ወደ ክርስትና መጡ። ነገር ግን የብርሃን መንገድ ሁሌም በጨለማ ኃይላት ይፈተናል። የክርስትና እምነት ሲስፋፋ የጣዖት አምልኮ ገዢዎችና ካህናት ስልጣናቸውን እንዳያጡ ሰጉ። ቅዱስ ክርስቶፎሮስንም ያዙት፣ አሰሩት። ስለ ሃይማኖቱም ብዙ ጸዋት ወመከራ አጸኑበት፣ ገረፉት፣ አሰቃዩት፣ ከክርስቶስ ፍቅር ሊለዩትም ሞከሩ። እርሱ ግን በሰማዕትነት አክሊል እንጂ በምድራዊ ስቃይ የሚበገር አልነበረም። በመጨረሻም በዚያች ቀን በሚያዝያ ሁለት አንገቱን በሰይፍ ቆርጠውት የምድሪቱን ሕይወት በሰማያዊው ክብር ለወጠ። ቤተ ክርስቲያናችን ይህንን ገድል ስትነግረን የምታስተምረን አንድ ታላቅ እውነት አለ። ይሄውም የወንጌል ኃይል ገደብ የለሽ መሆኑን ነው። የእግዚአብሔር ጸጋ እጅግ በጣም በወደቀው በተዋረደውና ተስፋ ቢስ በሚመስለው ሰው ሕይወት ውስጥ እንኳን ድንቅ ስራን መስራት ይችላል። ከአንድ ሰውን ከሚበላ አረመኔ ታላቅ ሰባኪ ወንጌልና ሰማዕትን ያስነሳ አምላክ ዛሬም በሕይወታችን ውስጥ ካለንበት ከማንኛውም የኃጢአትና የተስፋ መቁረጥ ጨለማ ሊያወጣን እንደሚችል ይህ ገድል ሕያው ምስክር ነው። ቅዱስ ክርስቶፎሮስ ታሪክ የተስፋና የመለወጥ ታሪክ ነው። የቤተ ክርስቲያናችን ስንክሳር ቅዱስ ክርስቶፎሮስ ከበላዔ ሰብእ ወገን እንደነበርና በሐዋርያው ቅዱስ ማቲያስ ስብከት አምኖ ሰማዕትነትን እንደተቀበለ በግልጽ ይነግረናል። ይህንን ታሪካዊና መንፈሳዊ እውነት እንደመሰረት ከያዝን፣ አሁን ደግሞ ወደ ገድሉ እምብርት፣ ወደዚያ ብዙዎችን ወደሚያስደንቀውና ወደሚያመራምረው ምስጢር እንሸጋገራለን። ስንክሳሩ ከሕዝቦቹ አንዳንዶቹ ገጻተ ከለባት ወይም የውሻ መልክ እንደነበራቸውና ክርስቶፎሮስም ከእነርሱ አንዱ እንደነበር ይናገራል። ገጸ ከልብ፣ ይህ አገላለጽ ምን ማለት ነው? የሰው አካልና የውሻ ራስ ያለው ፍጡር ነበር ማለት ነውን? ወይንስ ከዚህ በስተጀርባ የተደበቀ በዘመናት ውስጥ የተሸፈነ ጥልቅ ትርጉም አለው? የዚህን ሚስጢር ቁልፍ ለመፍታት ሶስት የተለያዩ የምርመራ በሮችን እናንኳኳለን። የመጀመሪያው ታሪኩን ቃል በቃል የሚወስደው ቀጥተኛው ትርጓሜ ነው። የምንኖርበት የ21ኛው መቶ ክፍለ ዘመን ሳይንሳዊ አስተሳሰብ እንዲህ ያሉ ነገሮችን እንደ ተረት ወይም አፈ ታሪክ እንድንቆጥር ይገፋፋናል። ነገር ግን ወደ ቅዱሱ ዘመን ስንመለስ የጥንቱ ዓለም አስተሳሰብ ከእኛ ፈጽሞ የተለየ ነበር። የውሻ ራስ ያላቸው ሰዎች ወይም በግሪኩ አጠራር ሲኖሴፋሊ በጥንታዊው ዓለም ዘንድ የታወቁና ተቀባይነትም የነበረው ጽንሰ ሐሳብ ነበር። ከክርስቶስ ልደት በፊት በአምስተኛው መቶ ክፍለ ዘመን የኖረውና የታሪክ አባት ተብሎ የሚጠራው ግሪካዊው ሄሮደተስ በጥንታዊቷ ሊቢያ ማለትም፣ የዛሬዋ ሰሜን አፍሪካ በአጠቃላይ የውሻ ራስ ያላቸው ፍጡራን ይኖሩ እንደነበር ጽፏል። ሌላው ግሪካዊ ጸሐፊ ኬቴስያ ደግሞ በህንድ ተራሮች ላይ የሚኖሩ የራሳቸው ቋንቋ የሌላቸው ነገር ግን በጩኸት የሚግባቡ የውሻ ራስ ያላቸው የሰዎች ነገድ መኖራቸውን ዘግቧል። ሮማዊው የታሪክ ምሁር ፕሊኒ ይህንን ሐሳብ በማስተጋባት በኢትዮጵያና በህንድ ድንበር አካባቢ ስለሚኖሩ ተመሳሳይ ፍጡራን ጽፏል። ይህ አስተሳሰብ በታሪክ መጽሕፍት ብቻ የተወሰነ አይደለም። በጥንቷ ግብፅ ሃይማኖት የሰውና የእንስሳት አካል ያላቸው አማልክት የተለመዱ ነበሩ። ከነዚህም ውስጥ በጣም የታወቀው አኑቢስ ነው፣ የሙታንና የቀብር ሥርዓት አምላክ። አኑቢስ የሰው አካልና የቀበሮ ወይም የዱር ውሻ ራስ ያለው ሆኖ ይሳላል። ለጥንቶቹ ግብፃውያን ይህ እንግዳ ነገር ሳይሆን የአምላካቸውን ልዩ ኃይልና ከሰው በላይ መሆኑን የሚገልጽ ነው። ስለዚህ የክርስትና የመጀመሪያዎቹ መቶ ክፍለ ዘመናት አማኞች የቅዱስ ክርስቶፎሮስ ታሪክ ሲነገራቸው የውሻ ራስ ነበረው የሚለው ሐሳብ እንደኛ በድንጋጤና በጥርጣሬ ላይ ይቀበሉት ይችላሉ። ምክንያቱም በዘመናቸው የነበረው የዓለም ግንዛቤ እንዲህ ያሉ ፍጡራን በሩቅ የዓለም ዳርቻዎች ሊኖሩ እንደሚችሉ የሚፈቅድ ነበር። የዚህ ቀጥተኛ ትርጓሜ ጠንካራ ማስረጃ በሌሎች አብያተ ክርስቲያናት በተለይም በምሥራቅ አብያተ ክርስቲያናት ውስጥ የሚገኙ ጥንታ ስዕሎች ናቸው። በግሪክ በሩሲያና በሌሎችም ሀገራት የሚገኙ አብያተ ክርስቲያናትና ገዳማት ውስጥ ቅዱስ ክርስቶፎሮስ የሰው አካልና ግልጽ የሆነ የውሻ ራስ ያለው ሆኖ ተስሏል። በእጁ መስቀል ይዞ፣ የሰማዕትነት ልብስ ለብሶ፣ ነገር ግን ፊቱ የሰው ሳይሆን የውሻ ሆኖ እናገኘዋለን። እነዚህ ስዕሎች ለዘመናት የኖሩ አባቶች ታሪኩን የተረዱት ቃል በቃል እንደነበር ይመሰክራል። በዚህ አተረጓጎም መሠረት የእግዚአብሔር የማዳን ሥራ ምን ያህል ድንበር የለሽ እንደሆነ እንረዳለን። የፊቱ ወይም የሌላው አካሉ ቅርጽና መልክ ምንም ይሁን ምን በክርስቶስ የሚያምን ሁሉ የመዳን ዕድል እንዳለው ያስተምረናል። ምርመራ ሁለት ምሳሌያዊ ትርጓሜ። እዚህ ጋር ሌላ ጥያቄ ይነሳል። የቤተ ክርስቲያን አባቶች መጽሐፍትን ሲተረጉሙ ከቃሉ ቀጥተኛ ፍቺ ባሻገር ምሳሌያዊና መንፈሳዊ ትርጉሙን ይመረምራሉ። ይህ ፍካሬ ይባላል። ምናልባትም ገጸ ከልብ የሚለው አገላለጽ ስለ ቅዱሱ አካላዊ ገጽታ ሳይሆን ከመጠመቁ በፊት ስለነበረው ውስጣዊ ማንነት የሚናገር ቢሆንስ? በመጽሐፍ ቅዱስም ሆነ በጥንታዊው ዓለም ውሻ የሚለው ቃል ብዙውን ጊዜ አሉታዊ ትርጉም ነበረው። ከታማኝነት ባሻገር ከቁጣ፣ ከርኩሰትና ከቁጥጥር ውጪ ከሆነ አረመናዊ ባህሪ ጋር ይያያዝ ነበር። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እንኳን የተቀደሰውን ለውሾች አትስጡ ሲል የተናገረው መንፈሳዊ ነገር ለማይረዱና ለሚያረክሱ ሰዎች ምሳሌ አድርጎ ነው። በዮሐንስ ራእይ መጽሐፍም ከሰማያዊቱ ከተማ ውጪ ከሚቀሩት መካከል ውሾች ተብለው የተጠቀሱት ክፉ አድራጊዎች ናቸው። አሁን ይህንን ሐሳብ ከቅዱስ ክርስቶፎሮስ የቀድሞ ሕይወት ጋር እናገናኘው። እርሱ ከየት ነበር? ከበላዔ ሰብእ ምን ያደርጉ ነበር? የሰውን ሥጋ ይበሉ ነበር። ይህ ድርጊት ከሰብአዊነት የወጣ በእንስሳዊ ስሜት ብቻ የሚመራ አረመኔያዊ የሕይወት ዘይቤ ነው። እንግዲህ ይህንን ውስጣዊ ማንነት ለመግለጽ የውሻ መልክ ከሚለው የበለጠ ምን ኃይለኛ ምሳሌ ሊኖር ይችላል? ባህሪው ቁጡ፣ ጨካኝ፣ በማህበራዊ ህግ የማይገዛ በሥጋዊ ፍላጎቱ ብቻ የሚመራ ነበር። ስለዚህ ገጸ ከልብ መባሉ ፊቱ ላይ ስላለው ነገር ሳይሆን በልቡና በነፍሱ ውስጥ ስለነበረው እንስሳዊ ተፈጥሮ የሚናገር ፍካሪያዊ አገላለጽ ነው። በዚህ ትርጓሜ መሠረት የገድሉ ተአምር ይበልጥ ጥልቅ ይሆናል። ተአምሩ የውሻ ራስ የነበረው ሰው ወደ ሰው መልክ መቀየሩ ሳይሆን እንስሳዊ ባህሪ የነበረው ሰው በክርስትናና በጥምቀት ኃይል ወደ መንፈሳዊ ሰው፣ ከዚያም አልፎ ወደ ሰማዕትነት ማደጉን ያሳያል። የወንጌል ብርሃን ያንን አረሜናዊ ማንነት አጥፍቶ በቦታው የክርስቶስን መልክ አስገኝቷል። ስለዚህ የቅዱስ ክርስቶፎሮስ ታሪክ የመለወጥ ታሪክ ምሳሌ ይሆናል። ምርመራ ሦስት የታሪክና የቋንቋ መላምት። ሶስተኛውና በመጨረሻ የምንመረምረው መንገድ የታሪክና የቋንቋ ሊቃውንት የሚያቀርቡት መላምት ነው። ይህ መንገድ ወደ ተአምርም ሆነ ወደ ምሳሌ ሳይሆን ወደ አንድ ጥንታዊ የጽሑፍ ስህተት ሊወስደን ይችላል። በምዕራባውያን አብያተ ክርስቲያናት ትውፊት ቅዱስ ክርስቶፎሮስ የመጣው ከከነዓን ምድር እንደሆነ በስፋት ይነገራል። በወቅቱ የቤተ ክርስቲያን ዋና ቋንቋ ከነበሩት አንዱ ላቲን ነበር። በላቲን ቋንቋ ከነአናዊ የሚለውን ቃል ለመጻፍ የሚጠቀሙበት ቃል ካናኔዎስ የሚል ነው። በሌላ በኩል የውሻ ወይም ውሻ መሰል የሚለውን ቃል ለመግለጽ የሚጠቀሙበት ደግሞ ካኒኒዎስ የሚል ነው። ቃላቱን ልብ ብላችሁ አድምጧቸው። ልዩነታቸው አንድ ፊደል ብቻ ነው። በመካከለኛው ዘመን መጻሕፍት የሚባዙት በማተሚያ ቤት ማሽን ሳይሆን መነኮሳት በገዳም ውስጥ በእጃቸው በመገልበጥ ነበር። አንድ መጽሐፍ ገልባጭ መነኩሴ ለሰዓታት በሻማ ብርሃን ሲጽፍ እነዚህን ሁለት እጅግ በጣም ተመሳሳይ ቃላት በቀላሉ ሊያሳስታቸው ይችላል። ካናኒዎስ ብሎ መጽሐፍ ሲገባው በስህተት ካኒኒዎስ ብሎ ቢጽፍ ከነአናዊው ክርስቶፎሮስ ማለቱ ቀርቶ ውሻ መሰሉ ወይም የውሻ ፊት ያለው ክርስቶፎሮስ የሚል የተሳሳተ ትርጉም ያለው ጽሑፍ ይጽፋል ይላሉ። ነገሩን ከቋንቋ አንጻር ያጠኑ ሊቃውንት ይህ የአንድ ፊደል ስህተት ከትውልድ ወደ ትውልድ በብዙ ቅጆች ሲተላለፍ እየሰፋና እየተጋነነ ሄዶ በመጨረሻም ቃል በቃል የውሻ ራስ ያለው ተብሎ እንዲተረጎምና እንዲሳል ምክንያት ሊሆን ይችላል ይላሉ። ይህ መላምት ለምን የውሻ ራስ ያለው ትውፊት በምስራቅ በኩል ማለትም በግሪክና በስላቭ ቋንቋዎች እንደጠነከረና በምዕራቡ ማለትም በላቲን በኩል ደግሞ ከከነአን የመጣው ግዙፍ ሰው የሚለው ታሪክ ይበልጥ እንደተስፋፋ ሊያስረዳን ይችላል። እንግዲህ ሶስት በሮች ሶስት መላምቶችም ቀርበዋል። የትኛው ነው እውነተኛው? ቅዱስ ክርስቶፎሮስ በእርግጥም የውሻ መልክ የነበረው ፍጡር ነበርን? ወይንስ ገጸ ከልብ የሚለው አገላለጽ የቀድሞ አረመንያዊ ባህሪውን የሚገልጽ መንፈሳዊ ምሳሌ ነው? ወይንስ ደግሞ ታሪኩ በዘመናት ጉዞ ውስጥ በአንድ ፊደል ስህተት ምክንያት የተቀየረ ነው? ምናልባት እውነቱ በአንድ ውስጥ ብቻ ላይ ይገኝ ይችላል። ነገር ግን አንድ የማያጠራጥር እውነት አለ። በሦስቱም መንገዶች ስንጓዝ የምንደርሰው መዳረሻ አንድ ነው ይኸውም የቅዱስ ክርስቶፎሮስ ታሪክ ማንም ይሁን ማን መልኩ ምንም ይምሰል ምን የኖረው ሕይወት ምንም ያህል ጨለማ የነበረ ቢሆን በክርስቶስ ኢየሱስ ያለው የመለወጥ ኃይል ምን ያህል ታላቅ እንደሆነ የሚያሳይ ሕያው ምስክር መሆኑ ነው። የገድሉ እውነተኛ ምስጢር ያለው በፊቱ መልክ ላይ ሳይሆን በተለወጠ ልብ ውስጥ ነው። የቅዱስ ክርስቶፎሮስን ገጸ ከልብ ምስጢር ለመፍታት ያደረግነው ምርመራ ታሪኩ ምን ያህል ጥልቅና ባለ ብዙ ገጽታ እንደሆነ አሳይቶናል። አሁን ደግሞ ከኢትዮጵያ አድማስ ባሻገር ተጉዘን ይህ ታላቅ ሰማዕት በመላው ጥንታዊ ቤተክርስቲያን ውስጥ የተወውን አሻራ እንፈልጋለን። የቅዱስ ክርስቶፎሮስ ታሪክ በአንድ ሀገር ወይም በአንድ ባህል ብቻ የታጠረ ሳይሆን የጥንቷ ያልተከፋፈለችው ቤተክርስቲያን የጋራ መንፈሳዊ ታሪክ መሆኑን ስንረዳ የገድሉ ታላቅነት ይበልጥ ይገለጽልናል። ጉዞአችንን የምንጀምረው ከእኛ ጋር ብዙ ታሪካዊና ስነ መለኮታዊ ትስስር ካላቸው ከምሥራቅ ኦርቶዶክስ አብያተ ክርስቲያናት ነው። በግሪክ፣ በሩሲያ፣ በሰርቢያና በሌሎችም የስላቭ ሀገራት አብያተ ክርስቲያናት ቅዱስ ክርስቶፎሮስ በታላቅ ክብር ይወሳል። የእኛ ቤተ ክርስቲያን ሚያዝያ ሁለት ቀን ስታከብረው፣ እነርሱ ደግሞ ዓመታዊ የሰማዕትነቱ መታሰቢያ በዓሉን የሚያከብሩት ግንቦት ዘጠኝ ቀን ነው። ገድላቸው እንደሚተርከው ቅዱሱ በሦስተኛው መቶ ክፍለ ዘመን በኖረውና በክርስቲያኖች ላይ ባወጀው ሞትና ስደት በሚታወቀው በሮሙ ንጉሥ ዳኪዮስ ዘመነ መንግሥት የተገኘ ሰማዕት ነው። በእነርሱ ትውፊት መሠረት ክርስቶፎሮስ በሮም ጦር ውስጥ የሚያገለግል ግዙፍና አስፈሪ ገጽታ የነበረው ወታደር ነበር። በክርስትና ካመነ በኋላ ግን ንጉሡ ዳኪዮስ ከሃይማኖቱ እንዲመለስ ብዙ ፈተናዎችን አደረሰበት። ከእነዚህ መካከል ሁለት ሴተኛ ዳሪዎችን ወደ እስር ቤቱ በመላክ በዝሙት ኀጢአት ሊፈትነው ሞክሮ ነበር። ነገር ግን ቅዱሱ በእስር ቤቱ ጨለማ ውስጥ ሆኖ ለእነዚህ ሴቶች የወንጌልን ብርሃን በማስተማር ወደ ክርስትና ሃይማኖት እንደለወጣቸውና እነርሱም በሰማዕትነት እንዳረፉ ገድሉ ይናገራል። በመጨረሻም ንጉሡ በቁጣ ተሞልቶ በብዙ ስቃይ ካሰቃየው በኋላ አንገቱን በሰይፍ አስቆርጦታል። ከሁሉም በላይ ግን እነዚህ አብያተ ክርስቲያናት የውሻ ራስ ያለውን ትውፊት በጽኑ ከያዙት መካከል ቀዳሚዎቹ ናቸው። ጥንታውያን ስዕሎቻቸው ያለምንም ማመንታት ቅዱሱን የውሻ ራስ ያለው አድርገው ይስሉታል። ይህ ለእነርሱ እኛ በመረመር ነው የመጀመሪያው ትርጓሜ መሰረት የእግዚአብሔር ኃይል ምን ያህል ድንቅ እንደሆነና ከማንም ወገን ቢሆን ቅዱሳንን እንደሚያስነሳ የሚያሳይ ሕያው ምስክርነት ነው። አሁን ደግሞ ወደ ራሳችን መንፈሳዊ ቤተሰብ፣ ወደ ኦሪየንታል ኦርቶዶክስ አብያተ ክርስቲያናት እንመለስ። የግብጽ ኮብቲክ ቤተክርስቲያን ከእኛ ጋር በተመሳሳይ ወቅት አካባቢ በበርሙዳ ወር ቅዱስ ክርስቶፎሮስን ታከብረዋለች። ይህ የሚያሳየው በኢትዮጵያና በግብጽ አብያተ ክርስቲያናት መካከል ለዘመናት የነበረው ጥብቅ ግንኙነት በቅዱሳን አከባበር ላይም የራሱን አሻራ ማሳረፉን ነው። በተለይም ደግሞ የአርመን አፖስቶሊካዊት ቤተክርስቲያን ትውፊት እጅግ አስደናቂ ነው። እነርሱም ቅዱሱን ሻናግልህ ብለው ይጠሩታል፣ ትርጉሙም የውሻ ራስ ያለው ማለት ነው። የአርመኑ ገድል እንደሚተርከው ክርስቶፎሮስ በመጀመሪያ የግሪክ ቋንቋን መናገር የማይችል አረመኔ ነበር። ነገር ግን ስለ ክርስቶስ ለመመስከር በጸለየ ጊዜ ቋንቋው ተገልጦለት በድንቅ አንደበት መስበክ ጀመረ። እርሱን ለመያዝ የተላኩ ሁለት መቶ የሮም ወታደሮችን በስብከቱ አሳምኖ ወደ ክርስትና እንደመለሰና በመጨረሻም በሰማዕትነት እንዳረፈ ይነገራል። ይህ ታሪክ መንፈስ ቅዱስ ለወንጌል የቋንቋን እንቅፋት እንደሚያፈርስ ያስተምራል። ጉዟችንን ወደ ምዕራብ ስናደርግ ግን ከምናውቀው ታሪክ ፈጽሞ የተለየና በዓለም ላይ በስፋት የታወቀውን የቅዱስ ክርስቶፎሮስን ሌላኛውን ገድል እናገኛለን። በሮማ ካቶሊካዊት ቤተክርስቲያን ትውፊት የውሻ ራስ የሚለው ታሪክ ከጊዜ በኋላ እየተረሳ በቦታው ሌላ ታሪክ ተተክቷል። በዚህ ትውፊት መሠረት ቅዱሱ በመጀመሪያ ስሙ ሬፕሩፕስ ይባል ነበር። ትርጉሙም የተጣለ፣ የተናቀ ማለት ነው። እርሱ በዓለም ላይ ካሉ ገዢዎች ሁሉ የላቀውንና ሃያሉን ንጉሥ ብቻ ለማገልገል ቃል የገባ ግዙፍ ሰው ነበር። በመጀመሪያ አንዱን ንጉሥ አገለገለ። ንጉሡ ግን የሰይጣንን ስም ሲሰማ በፍርሃትም ሲንቀጠቀጥ አይቶ ሰይጣን ከንጉሡ እንደሚበልጥ ተረድቶ እርሱን ፍለጋ ሄደ። ሰይጣንን ሲያገለግል ከርሞ ሰይጣኑ በመንገድ ላይ ያለን መስቀል አይቶ ሲሸሽ ተመለከተ። በዚህ ጊዜ ክርስቶስ ከሰይጣን እንደሚበልጥ ተረድቶ ክርስቶስን እንዴት ማግኘትና ማገልገል እንደሚችል አንድ ቅዱስ ባሕታዊን ጠየቀ። ባሕታዊውም ይህ ግዙፍ ሰው በጾምና በጸሎት ከመበርታት ይልቅ እግዚአብሔር የሰጠውን ግዙፍ አካልና ጥንካሬ ተጠቅሞ ሰዎችን እንዲያገለግል መከረው። በአቅራቢያው ያለን አደገኛ ወንዝ ድልድይ ስላልነበረው፣ ሰዎችም ሲሻገሩ ይሞቱ ነበር። ሬፕሮፕስም ሰዎችን በጫንቃው እያዘለ ወንዙን በማሻገር ክርስቶስን ማገልገል ጀመረ አንድ ቀለሊት የአንድ ትንሽ ህፃንን ድምፅ አሻግረኝ ብሎ ሲጠራው ሰማ ወጥቶ ሲያየውም ትንሽና ቀጭን ልጅ ነበር በቀላሉ አዝሎት ወደ ወንዙ መሃል ሲገባ ሕፃኑ ሊሸከመው ከሚችለው በላይ እጅግ እየከበደው መጣ ወንዙም እየሞላና ማዕበሉ እየጠነከረ ሄደ ሬፕሮፕስም መላውን ዓለም የተሸከመ ያህል ተሰምቶት ሊሰምጥ እየዳዳው በከፍተኛ ችግርና ጥረት አሻግሮ አደረሰው። ከድካሙ ሲያርፍም ሕፃኑን አንተ ማነህ? ዓለምን የተሸከምኩ ያህል ከበድከኝ፣ አለው። ሕፃኑም አትደነቅ ብሎ መለሰለት። አንተ የተሸከምከው ዓለምን ብቻ ሳይሆን ዓለምን የፈጠረውንና የዓለምን ኃጢአት የተሸከመውን እኔን ነው የተሸከምከው። አንተ ክርስቶስን ትፈልግ ነበር፣ እኔ ክርስቶስ ነኝ። ከዛሬ ጀምሮ ስምህ ክርስቶስን የተሸከመ በሚል ክርስቶፎሮስ ይሁን ብሎ አለው ይላል ገድላቸው። ይህ ታሪክ በምዕራቡ ዓለም እጅግ ከመወደዱ የተነሳ የቅዱስ ክርስቶፎሮስን መታወቂያ ሙሉ በሙሉ ለወጠው። ከአስፈሪው የውሻ ራስ ባለቤትነት ወደ ገር የሆነ ግዙፍ ዘ ጀንትል ጂያንት፣ የመንገደኞች በተለይም የአሽከርካሪዎች ጠባቂ ፓትሮን ሴንት ኦፍ ትራቨለርስ እንዲሆን አድርጎታል። ዛሬም በብዙ ምዕራባውያን ሀገራት ሰዎች መኪናቸው ውስጥ የቅዱስ ክርስቶፎሮስን ምስል ለጥፈው ከአደጋ ይጠብቀናል ብለው ያምናሉ። እንግዲህ ተመልከቱ፣ አንድ ቅዱስ ነገር ግን በየቦታው የተለያየ ገጽታና ታሪክ አለው። ይህም የሚያሳየን የክርስትናን ዓለም አቀፋዊነትና በየባህሉ ውስጥ የሚገለጽበትን ውበት ነው። ምንም እንኳን የገድሉ ዝርዝሮች፣ የበዓሉ ቀንና ስዕላዊ መገለጫዎቹ ቢለያዩም ሁሉም አብያተ ክርስቲያናት የሚስማሙበት አንድ እውነት አለ። ቅዱስ ክርስቶፎሮስ በክርስቶስ ስም ሰማዕትነትን የተቀበለ ኃያልና ተአምረኛ ቅዱስ መሆኑን። እርሱ የአንድ ሀገር ብቻ ሳይሆን የመላው የክርስቲያን ዓለም የጋራ አባት ነው። ጉዟችን መደምደሚያው ላይ ደርሷል። ከኢትዮጵያ ስንክሳር ተነስተን በምሥራቅ ኦርቶዶክስ ጥንታውያን ስዕሎች ውስጥ አልፈን በኦሪንታል አብያተ ክርስቲያናት ገድላት ውስጥ ተጉዘን በምዕራቡ ዓለም ካቴድራሎች ውስጥ የተተረከውን ዝነኛ ታሪክ መርምረናል። እያንዳንዱ ትውፊት፣ እያንዳንዱ ገድል፣ እያንዳንዱ ስዕል የራሱን እውነት ይዞ አግኝተነዋል። በአንድ በኩል እርስ በርሳቸው የሚቃረኑ የሚመስሉ፣ በሌላ በኩል ደግሞ በማይታይ ክር የተሳሰሩ ታሪኮች ናቸው። ይህ ሁሉ ነገር አንድ ትልቅ ጥያቄ እንድንጠይቅ ያስገድደናል። ታዲያ ቅዱስ ክርስቶፎሮስ ማን ነበር? የውሻ ራስ የነበረው አረመኔ? በፊደላት ስህተት ምክንያት ማንነቱ የተቀየረ ከነአናዊ? ወይንስ ዓለምን በጫንቃው የተሸከመውን አምላክ የተሸከመ ጻድቅ? ምናልባት ሁሉም መልስ ነው። እንዴት ሊሆን ይችላል? እንዴትስ እነዚህ የተለያዩ ገጽታዎች አንድን እውነት ሊያሳዩ ይችላሉ ብለን ከጠየቅን እርሱ የውሻ ራስ የነበረው አረመኔ ነበር። ምናልባት ቃል በቃልም ባይሆን እንኳን በምሳሌያዊነቱ እውነት ነው። ከመጠመቁ በፊት የነበረው ማንነት በኃጢአት የወደቀው፣ ሕግን የማያውቀው፣ በእንስሳዊ ስሜት ብቻ ይመራ የነበረው የሰው ልጅ ተፈጥሮ ምሳሌ ነበርና፣ የሁላችንም ከክርስቶስ ጋር ከመገናኘታችን በፊት የነበረን የጨለማ ማንነታችን ነጸብራቅ ነው። እርሱ በፊደላት ስህተት ማንነቱ የተቀየረ ከነአናዊም ሊሆን ይችላል። ይህ ደግሞ ሌላ እውነትን ያስተምረናል። ታሪክ በሰው ልጆች እጅ ሲተላለፍ ሲገለበጥና ሲተረጎም ዝርዝሮቹ ሊቀያየሩ እንደሚችሉ ያሳያል። ነገር ግን የታሪኩ ዋና ፍሬ ነገር የቅዱሱ ሰማዕትነትና የእግዚአብሔር በእርሱ ላይ የሠራው ሥራ በዘመናት በወራ ውስጥ ሳይደበዝዝ እንደሚያልፍ ሕያው ምስክር ነው። ከሁሉም በላይ ግን እርሱ ክርስቶስን የተሸከመው ጻድቅ ነበር። ይህ የሁሉም ታሪኮች መደምደሚያና የሕይወቱ የመጨረሻ ማንነት ነው። ክርስቶፎሮስ ማለት ክርስቶስን የተሸከመ ማለት ነውና በምዕራቡ ትውፊት ሕፃኑ ክርስቶስን በትከሻው እንደተሸከመ፣ በምሥራቁ ትውፊት ደግሞ ክርስቶስን በልቡ ተሸክሞ ስለ ስሙ መከራን የተቀበለ ሰማዕት ነው። የሁለቱም ትርጉም አንድ ነው፣ ይኸውም ሕይወቱን ሙሉ ለክርስቶስ አሳልፎ መስጠቱ ነው። ስለዚህ የገድሉ እውነተኛው ተአምር ያለው በቅዱሱ ውጫዊ ገጽታ ላይ አይደለም። የውሻ ራስ ነበረው ወይስ አልነበረውም ከሚለው ክርክር በላይ፣ የሰው መልክ ነበረው ወይንስ አልነበረውም ከሚለውም ጥያቄ በላይ አንድ ታላቅ መንፈሳዊ እውነት አለ። የገድሉ እውነተኛ ተአምር ከበላዔ ሰብእ ነገድ የተገኘ አንድ አረመኔ በወንጌል ቃል እንዴት ወደ ሰባኬ ወንጌልነት ሊለወጥ ቻለ የሚለው ነው። እውነተኛው ምስጢር በጭካኔና በደም የተጨማለቀ ልብ በንስሐ ውሃ ታጥቦ እንዴት የፍቅርና የምሕረት ማደሪያ ሊሆን ቻለ የሚለው ነው። እውነተኛው ኃይል ያ ግዙፍና በጉልበቱ ይመካ የነበረው ሰው በመስቀሉ ፊት ተንበርክኮ ኃይሉ ክርስቶስ ብቻ መሆኑን አምኖ እንዴት ለሰማዕትነት አንገቱን ሊሰጥ ቻለ የሚለው ነው። ይህ ነው የክርስትና እምነት ውበቱ። ዝርዝሮቹና ትውፊቶቹ በየባህሉ ውስጥ የተለያየ መልክ ቢይዙም፣ በሁሉም ታሪኮች ውስጥ ያለው እውነት አንድና ወጥ ነው። ይኸውም የክርስቶስ ወንጌል ከየትኛውም የጨለማ ዳራና አረመንያዊ ሕይወት ሰውን አንስቶ ለሰማዕትነት ክብር የማብቃት መለኮታዊ ኃይል እንዳለው ያሳየናል። የቅዱስ ክርስቶፎሮስ ታሪክ የእግዚአብሔር የማዳን ሥራ ድንበርና ገደብ እንደሌለው የሚያሳይ ሕያው ምስክር ነው። ጸጋው ለተወሰነ ነገድ፣ ለተወሰነ ባህል፣ ለተወሰነ ቋንቋ ተናጋሪ፣ ለተወሰነ የቆዳ ቀለም ብቻ የተወሰነ አይደለም። እርሱ በላዔ ሰብእ ብሎ አይንቅም፣ ገጸ ከልብ ብሎ አይጸየፍም። ይልቁንም የተሰበረውን ልብ ይጠግናል፣ በጨለማ ያለውን ወደ ብርሃን ይጠራል፣ ተስፋ የቆረጠውን በተስፋ ያጸናል። ስለዚህ በሚቀጥለው ሚያዝያ ሁለት ቀን የስንክሳሩን ንባብ ስንሰማ ከሚገርመው ታሪክ ባሻገር ያለውን ይህንን ጥልቅ መልእክትና አስታውስ። የቅዱስ ክርስቶፎሮስ ሕይወት ለእያንዳንዳችን የተጻፈ የተስፋ ደብዳቤ ነው። እርሱን ከነበረበት ያወጣው አምላክ እኛንም ካለንበት የየትኛውን መንፈሳዊ ችግርና ውድቀት ሊያወጣን ይችላል። እርሱን የለውጥ ምልክት ያደረገው አምላክ በእኛም ሕይወት ውስጥ አዲስ ነገርን ሊሰራ ይችላል። የቅዱስ ክርስቶፎሮስ ታሪክ የአንድ ሰው ታሪክ ብቻ አይደለም፣ የመላው የሰው ልጅ ታሪክ ነው፤ ከውድቀት ወደ ክብር፣ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት የተደረገ ጉዞ። ከሰማዕቱ በረከትና ረድኤት ያሳትፈን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።